ሶስት እናንተ ብዬዋ ደግሞ ያንስሻል፣ ገና ያንስሻል፣ ጥፊ ያንስሻል። እንደ ሀይሚ አይነት ጥፊ ይላክላችሁ ነው የሚለው። ሀይሚዬ ትናንትና ያደረግሽ ነገር በጣም ደስ ብሎኛል። በደህና ጥፊ ታጣፋልናለች። ትናንትና ጥፊው አንስላያችሁ ማለት ነው። ግን አንቺ ማንሰል ሆንች ነው የምትገፋተሉ። በቃ አሁንም ጥፊው ያንሷታል ማለት ነው። አይደለም ጥፊና ቦክስም ጥይት ራሱ ያንሳታል። እሱን አሳምና ለአንተ መልካም ነገር ልታደርግልህ ነው እንጂ የሄደችው እዛ ቤት? ላንተ ክፉ ነገር ብታስብ አትቀድማውን ታስብ ነበር አይሚዛ ቤት የሄደችው ዳኒ ቤት የሄደችው ላንተ ብዙ ነገር መስዋዕትነት ለመክፈል ሰላም ሰላም ውድ የተከበራችሁ የኛም የሁላችሁም የሁላችሁም ቤተሰብ እንዴት ናችሁ እኛ ያለን ፈጣሪ የተመሰገነ ይሁን እናንተም በያላችሁበት ሸርቆዩልን የኔ ውድ እና እንቁ ቤተሰቦች ላለሁ ዛሬ በጣም ደስ ብሎኛል ከስከዛሬው ከምሰራቸው ቪዲዮዎች ዛሬ ሃፒውኝ ነው የመጣሁት ማለትም እሱ ማለት እንደዚህ ያስባለኝ ነገር ሰው ብዙ ነገር ያወራል። ሰው ብዙ ነገር በቃ የፈለገው ነገር ይተቻቻል። ግን እናንተ የሰው ልጆች ተሰለሆናችሁ ማንም ቢተቻቻችሁ ማንንም ምንም ቢላችሁ ማንንም እንዳሰሙ ወደፊት ብቻ ነው። በቃ ማንንም ሰሙ ከሆነ የሰውሬም ሰሙ ከሆነ አሁንም ቢሆን ወደታች ነው እንጂ የምታረጉት የሰው ልጅ የናንተን መጥፎነት የናንተን ክፉነት ነው የሚፈልገው እንጂ ዳኒ እንደዚህ ያደረክ እንትና እንደዚህ ያደረክ ማንም ሰው ይላችሁ የናንተን ሰው ጊዜ ግዜ ጥላቴን ያብዛልኝ ይባላል። የምሬ ነውና እኔ እንጃ፣ የገባው ካለ በዛው ይግባው፣ ያልገባው ካለ ደግሞ በሌላ ቪዲዮ ሰፋ አድርጌ ስለምመጣበት። ትናንትና ደስ የሚል ቪዲዮ ነው የተለቀቁ አይታቸዋል። የኔ ነብር፣ የኔ ውድ፣ የኔ ጨረቃ፣ መናገር የፈለኩት ሃይሚዬ ነው። ሃይሚ ትናንትና የሰራችሁ ነገር በጣም ደስ የሚል ነገር ነው። እንዴት ነው አልተመቻችሁም? ጥፍያው እንዴት ነው የተመቸው ካለ እስኪ ላይክ ላይ ኮሜንት ላይ ለያው። የሀይሚ ጥፊ የሀይሚ ቦክስ ደስ ያለው ያስደሰተው ካለ ኮመንት ላይ ጻፉልኝ። እኔ ደስ ስላለኝ በጣም ስለወደድኩት ነው። ሁሌም ደግሞ እንደዚህ እንድትሆን ነው የምፈልገው። ሀይሚ ሀይሚ ሁሌም ሰውን በቃ ትዕግስት በቃ ከዚህ በላይ ይቁም ማለቴ እስከዛሬ ዝምታው ይሰበር በቃ ዝምታው እኔ በጣም ነው ደስ ያለኝ፣ እናንተም ደስ ይላቸዋል ብዬ አስባለሁ። ሀይሚ እንደዚህ ስትሆኝልን ነው የምንፈልገው በቃ አለ አይደለ። ከዚህ በኋላ በቃ ትግስትሽን እዚህ ጋር ስበሪ በቃ ትግስት የለም ከዚህ በኋላ ማረግ ያለብሽንና መናገርም ያለብሽን ነገር ከዚህ በኋላ በቀጥታ ነው መናገር ያለብሽ። እንደዚህ በቃ በምታደርጋቸው ነገሮች በቃ ድርጊት ይሞላባቸው ከዚህ በኋላ በድርጊት ነው ማመን ያለብሽ። እና ትናንትና አንዳንድ ነገሮችን ቅር ያለኝም ነገር አለ፣ ደስ የሚያለኝ ነገር አለ። እኔ እዚች ጋር መጥቻ ለማንም መልስ ለመስጠት ወይም ደግሞ ለማንም ለመናገር አለም የመጣሁት የኔ ውድ የኔ ምርጥ ሀይሚ የኔ ውድህት ትናንትና ባሳየችው ነገር በጣም ደስ ብሎኛል። እኔ ማንንም መተቸት አልፈልግም፣ ማንንም መናገር አልፈልግም። ምንም እኔ ማንንም ተናገርኩኝ፣ ገሌን ተናገርኩ፣ ገሌን ተናገርኩ፣ ምንም የሚቀየር ነገር የለም። ሰው እንደነገርኳችሁ ብዙ ነገር ያወራል፣ ሰው ብዙ ነገር ይናገራቸዋል። ግን ያንን ነገር ተቋቁመን ማለፍ አንዳንድ ጊዜ በቃ አላረ የኛን ብርታት የኛን ጥንካሬነት ነው የሚያሳየው። እሱ ምን መሰላችሁ እኔ ትናንትና እኔ ማንንም ለመናገር አይደለም የመጣሁት እኔ የራሴን ጓደኞቼ የራሴን ወንድምና እህት ነው የተናገርኩት። እሱም ለምን እንደዚህ ታደረ እኔ አንዳንድ ጊዜ ሰው ማለት ነው ምቀኛን ያብዛልኝ ነው የሚባለው። እኔ ማንም ስላወራ ምንም የሚቀየር ነገር ላይኖር ይችላል። ግን እኔ ማንንም መተቸት አልፈልግም፣ ማንንም መናገር አልፈልግም ግን ወንድምና እህት መናገር አሁንም ከመናገር ማንም ሰው ማንም ሊከለክለኝ አይችልም። ነገም ከነገ ወዳም ልናገራቸው ይችላል፣ ምክንያቱም ጓደኛዎቼ እህቴ፣ ወንድሜ ስለሆኑ። ምንም ማለት እናንተ ስለተናገራችሁ ምን አማ አይደለም። እናንተ ያሰባችሁበት እናንተ የተረዳችሁበት መንገድ ሌላ ነው፣ እኔ በት ደግሞ ሌላ ነው። ለምን እንደዚህ ታደርጋለሽ ነው እኔ ሁለቱም ወንድሞቼ ናቸው። ማን ሁለቱም እህቴም ወንድሜ ናቸው። በቃ በቃ ለኔ ሁለቱም ጥሮቼ ናቸው። ሁለቱም ለኔ ለኔ መልካም ናቸው። ግን በመሃላቸው መጥፎ ሰው ገባ፣ በመሃላቸው ሰይጣን ገባ። ለምን ክፍታ ትሰጣላችሁ? በቃ ለጥላት ለሰይጣን ለምን ምክንያት ምክንያት ፈልጋችሁ ለምን ቦታ ትሰጣላችሁ? በቃ እኛ የሰው ልጅ ስንሆን ለይቅርታ ይቅር መባባልን ማስተማር አለብን እንጂ እናንተ እኮ ለኔ የምትመክሩኝ ነገር እኔ ለና ለሰዎች ሂጄ አርያ መሆን ስችል ነው። የጨረቃ ፋሚሊ ልባል ምችለው፣ ወይ ደግሞ የሆነ ሰው ልባል ምችለው። ያቀኝ እዚች ቃ ዛሬ ላይ የመጣሁት ለማንም መልስ ለመስጠት ወይም ደግሞ ለማንም ሰጣ ገባ ለመግባት አይደለም። የመጣሁት እኔ ነግሬያችኋለሁ። ሁለቱም ለኔ ምርጦቼ ናቸው። አለቀ። ትናንትና በቃ የተናገርኩት የተሰማኝ ነገር ነው። ሰው የተሰማውን ነገር ደግሞ መናገር ይችላል። እናንተን ብትሆኑ የተሰማችሁን ነገር ከመናገር ማንም አይከለክላችሁም። እንዴ እኔ እኮ ያልኩት እኮ ሀይሚ ተረጂ ነው። በቃ አላ አላ ሃይሚ ተረጁ አንተን ብቶን ተረዳ። ቪዲዮን ሙሉ አይታችሁት ከሆነ እኔ እሱን የተናገርኩት መንገድ ብሩኬ ተረዳት ነው። እዛ ቤት የሄደችው ሀይሚ፣ እዛ ቤት የሄደችው ዳኒ ቤት የሄደችው ከካሜራ ጀርባ ላንተ ብዙ ነገር መስዋዕትነት ለመክፈል አስራሉ ምናምን ያለ ያስፈራራ ስለሆነ ያለውን ነገር ሴት ልጅ ብልሃተኛ ናት ይባላል። በቃ በብልጠትም ሆነ በብልሃት እሱን አሳምና ላንተ መልካም ነገር ልታደርግልህ ነው እንጂ ሄደችው እዛ ቤት። ላንተ ክፉ ነገር ብታስብ አትቀድማውን ታስብ ነበር። አትሄድም እዛች ጋር። ቆም ብለ ማሰብ ያለብህ አንተም ብትሆን። በቃ ላንተ መልካምነት ብላ ነው እንጂ ላንተ መጥፎ ብታስብ ነገር አትሄድም። በቃ እና ደግሞ እኔ እሷን የተናገርኩት ሀይሚን መጥፎ ነገር አትበይ። በቃ እኔ እንለያ አትበይ። የእናንተ መለያየት የሚፈልግ ሰው በጣም ደስ በጣም ብዙ ሰው ነፍሰው አለ። ክፍተት አትፍጠሪ። በቃ ለሰው ብለሽ ክፍተት አትፍጠሪ። እኔ ክፍተት ማንም ሰው እንዲፈጥር ስላልፈለኩኝ ነው እንጂ እኔ ሃይሚን እኮ የወቀስኩ ወይ ደግሞ የተቸዋት አይደለም። እኔ በጣም ነው መወዳት፣ በጣም ነው ማከብራት። ውድህቴ ናት። በቃ እዛች ጋ እኔ እንደዚህ ማለቷ ስንሰላ ስላናደደኝ ነው። ጥላት ይስቃል እናንተ ስትለያዩ ጥላት ይስቃል። ስትመ በቃ የእናንተ ክፍተት ፈልጎ በቃ ጥላቶቻችሁ ናችሁ የሚናደሩት። አሁን በትናንትናው ነገር እኔ እንደዛ ስል በቃ ጥላቶቻችሁ ናችሁ ደስ ያላቸው። ማንም ደስ ያለው ሰው የለም። እኔ እኮ ታቆኛላችሁ እነዚህ ልጆች እኮ ነገ ጧት አብረው የሚገናኙ ልጆች ናቸው፣ ግን ዛሬ ላይ ቀም የምናተርፍ ዛሬ ላይ በጥፎ ነገር የምናተርፍ ከሆነ በቃ እኔ እንጃ ነገ ጧት የምንጸጸትበትን ነገር ነገ እኛ ሰላም ማን በቃ ውስጣችን ሰላም የማያገኝበትን ነገር ለምን እናደርጋለን? እኔ እኮ ሁለት እኔ እንዴት አድርጌ ልናገር? እሺ፣ እሺ በቃ እናንተ አሁንም ቢሆን እናንተ የተረዳችሁት መንገድ ሌላ ነው። እኔ የተረዳሁት መንገድ ሌላ። ዛሬ ላይ እኔ ለማንም መልስ ለመስጠት አይደለም የሚመጣሁት። ትናንትና ሃይሚ በሰራችሁ ነገር በጣም ደስ ስላለኝና በጣም ሀፒ ስለሆንኩ ነው። ምክንያቱም ትናንትና ሀይሚ በቃ ይገባታል። ሀይሚ እንደዛ አድርገሽ በጥፊ መማታታች አደለም። ጥፊና ቦክስም ጥይት ራሱ ያንሳታል። የሆነ ጥይት ሁላ ራሱ ያንሳታል። ግን እሷ መገፋተርሽ፣ ማለቴ ሀይሚ ትናንትና የሰራችው ነገር በጣም ነው። ሲማን ስለሆንች ነው የምትገፋተሉ። በቃ አሁንም ጥፊ ያንሷታል ማለት ነው። ብሮኬም ደግሞ በቃ እናንተ ክፍተት አትፍጠሩ። አንተ ስትገፈተርብት ዝም ለምድ ነው ያልከው? በቃ ዝም አትበል። እሷ እኮ በጥፊ የተማታችሁ እኮ ላንተ ብላ ነው አይደለ? አፍ ስለተካፈተች አፏን እኩል ስለከፈተች ነው አይደለ? የተማታችሁ ስለዚህ በቃ ትበላት ትምታት። እንደዛ ስትገፋተር ግን ስታይ እንደዚህ የገፈተረቻት ዝም ማለት ትንሽ አናዶኛል። ግን ከዛ በተረፈ ግን በቃ በጣም ነው ደስ ያለኝ። እኔ እንጃ ቃላት የለኝ። ትናንትና ሃይሜ የሰራችው ነገር በጣም ነው ይበልጥ ደስ የሚለው። ከዚህ በኋላም ደግሞ ብሩኬ፣ አንተም ብሩኬ፣ አንተም ብትሆን በቃ ሃይሜ የሰራችውን ነገር ሃይሜ ያደረገችውን ነገር ድገሞ በቃ ዳኒን የገባበት ገብተ ዳኒን በቃ ያለበትን ቦታ አፈላልገ በቃ ደህና ጥፊ ታጣፋለናለች። ትናንትና ጥፊዋን ስላያችሁ ማለት ነው። እና ቤተሰብ ትናንትና በጣም ደስ ስላለኝ ወሬ ላለመደጋገም መደጋገም ነው እና እዚች ጋር የሃይሚ ሁላችሁን ኮንግራንድ፣ ምንም ያሉበት ሁኔታ ጥሩ ባይሆንም ደስም ባይልም በቃ ሁላችሁም እየገባችሁ እንኳን ደስ አለሽ። በቃ ለ መቶ ኬ የኔ ጠንካራ የኔ ውድ እህት በቃ አይደለም 200 ኬና ሚሊዮን ይገባሻል። ምክንያቱም ለሰው ቀን የሚያስብ ሰው፣ ለሰው ጥሩ የሚያስብ ሰው አይደለም እቺ ና ከዚህ በላይ ይገባታል። አጥም ያይምን ልብኔ ከካሜራም ጀርባ ሰለማቀው ብዙ ነገርን ይሃይሚን ሰለማቃት 200 ኬ ያንስባታል። ሰብስክራይብ አድርጓት 1 ሚሊዮን ታስገባታላችሁ። ደግሞ ይሄ ደግሞ አልጠራጠርም። እኔንም ደግሞ 50 ሺ እንደምታስገቡኝ አልጠራጠራችሁም። እኔ ትናንት ያስቀየምኳችሁ ካለ አፉ በሉኝ። እኔ ማንንም ለመናገር ዋንንም ለመተቸት አይደለም። ትናንት ነው የተናገርኩት ለናንተ፣ ለኦዲንሶቻችሁና በቃ ለተጨነቃችሁ ሰዎች መልስ ለመስጠት ነበረ። እዚች ጋር ሚዲያ ላይ ወጥሽ የተናገርኩት ግን እኔ በጠበቅኩት ልካር ለሚያገኘውት በተቃራኒ ነው ያገኘሁት። ግን ምንም ማድረግ አልችልም። ለበጎ ነው ይሁን በቃ። እኔ ማንንም ሰው እኔ ማን እንድጠለኝ አልፈልግም። ማንንም እንዲለኝ አልፈልግም። ያው ውስጡን ሳታውቁ የሆነ ሰው ብጠሉት ምንም አታገኙበትም። ምክንያቱም ነገጧት እነዚህ ልጆች አንድ ላይ ሲሆኑ እንዴ እንትና እንደዚህ ብዬው እንትናን እኮ እንደዚህ አድርጌው ማለታችሁ አይቀርም እና ወሬ አልደጋግምባቸው። የኔ ውድ ውድ ውድ ቤተሰቦች ትናንትና በጣም ደስ ስላለኝ ሀይሚ በጥፊ ስላላጋቻት ጥፊውን ስላየሁት ጥፊው ደስ ስላለኝ ስለተመቸኝ እናም ደግሞ አንዳንድ አንድ ነገር ቅር ስላለኝ ቅር ያለኝ ነገር ለመናገር ያክል ነው እንጂ ሚዲያ ላይ ወጥቼ ዛሬ ላይ ለመናገር የፈለ እና ቤተሰብ በቃ በየሁላችንም ቤት በየሁላችሁም ቤት ያለውን ነገር በቃ ያሉትን ሰይጣኖች እንደዚህ በጥፊ እያላችሁ መጣል አለባችሁ። እነብሩኬና አይኝ ቤትን ብቻ ሳይሆን ሌሎቻችሁ ጓደኞቻችን ላይ መሀል ላይ የገቡትን የእናንተን ክፍተት ለማድረግ ክፍተት ፈልጎ በቃ እናንተን ለማላየት መሀል ላይ የገባውን ሰው በቃ እኔ እንጃ ምን እንደምላችሁ አላቅም። እንደ ሀይሚ አይነት ጥፊ ይላክላችሁ ነው የሚለው። ሀይሚዬ ትናንትና ያደረግሽው ነገር በጣም ደስ ብሎኛል። ከዚህ በኋላ በቃ ማንንም እንዳሰሙ ወደፊት ብቻ ነው። ብሮኬም ዳኒ ተብየውን ካገኘው በቃ በጫማ ጥፊ እንደምትልልን ተስፋ እናደርጋለን። አንተ ጥፍ በቃ በለሱ ጂ በቃ እጄን አላነሳም ምናምን እምትል ከሆነ ሃይሚ ትናንት ያደረግሽው ነገር ጥሩ ነው። ድገሚበት፣ ቀጤበት አይደለም ጥፊያና ሌላም ነገር ያንሳታል ሶስት እና አምተ ብዬዋ ደግሞ ያንስሻል፣ ገና ያንስሻል፣ ጥፊ ያንስሻል። እኔም ባገኝሽ አይደለም ጥፊያና ሌላም ነገር ባደርግሽ ጣም ነው ደስ ሚል። ሌላ ነገር ስላችሁ እንዳታዞሩት። ከጥፊም ሌላም ያው ሴት ልጅ ነች። ጥፊ ነው ሌላም፣ ቦክስም ና ሌሎቻችሁ ጓደኞቻችሁ የነሱ ጓደኞች ደግሞ እረፉ። የነዳኒና የነሶስና ጓደኞች እረፉ። አይ የምትሉ ከሆነ እናንተን በቃ እኛን ጓደኞቻችሁ መናገር ካለባችሁ እኛ ጓደኞቻችሁን አናግሩ። ከዛ ውጭ ሚዲያ ላይ እየወጣችሁ አሁንም የማንንም ክፍተት እየፈለጋችሁ ለማጣላት ወይ ደግሞ ሌላ ነገር የምትፈልጉ ከሆነ እሱን እኛ የምናረገው እናረጋለን። ከዚህ በኋላ እረፉ በቃ። ቤተሰብ ወሬ አልደጋግምባችሁና ማለቴ እኔ የሰው ልጅ በሌላ አንግል ሳያየው በጥሩ ነገር ማለት እኔ እኔ ወይ በክፉ ነገር አስቤ አይደለም፣ ወይ ደግሞ እኔ ማንንም ክፉነት አስቤ አይደለም። እኔ ጥሩ ነገር ነው ያሰብኩት። ለምን እንደዚህ ታደርጋላችሁ? ለምን የእናንተን ክፍተት ፈልጎ ሰው ስለሚገባ ያንን ነገር ቆም ብላችሁ ይሰቡበት ለማለት ያክል ነው እንጂ የመጣሁት ለማንንም አይደለም። ለናንተም ለኦዲየንስ ያለውን ነገር ለማሳየት ነው እንጂ ዝም ማለት ይችላሉ። ግን የተጨነቃችሁ በጣም የምታስቡላችሁ ቤተሰቦች ስላላችሁ ያንን ነገር ለማሳየት ያክል ነው እንጂ የመጣሁት እኔ ኖርማል ነው። ዝም ማለት ይችላሉ እና ጥፊ ከዚህ በኋላ ይደገማል። ጥፊ ብቻ ሳይሆን ቦክስም፣ ሽጉጥም፣ ጥይትም ከፈለገ ይመጣል። ከዚህ በኋላ ማንም ሆነ ማንም እርምጃ በምንወስደው እርምጃ ማንም ሰው እንትን እንዳይ፣ እወዳችኋለሁ፣ አከብራችኋለሁ። እያበረታታችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እወዳችኋለሁ። ይሄን ውድ ውድ ቤተሰቦች መልካም ቀን ይሆንላችሁ።